ኢለይሂ ራጂዑን የማይታመን ዜና ተሰምቷል። ይህ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። እህ ሙፍቲ እንታ ታመመ ብን ይያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው ቢሞት ለአላህ፣ ስለዚህ ሽኩር ነው መወረድ ያለበት። ምክንያቱም ሀጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ሰላም ቤተሰብ እንዴት ናችሁ? ጆሴፍ ነኝ በሚያሳዝን ዜና መጥቼላችኋለሁ። ሀጂ ሙፍቲ ዑመር ኢድሪስ ከዚህ ዓለም ማረፋቸውን ሰምተናል። ያው ብዙዎቻችሁ ሰምታችኋል ብዬ አስባለሁ እና በጣም የሚያሳዝን ዜና ነው። በሙስሊሙም በክርስቲያኑ በኢቨን እምነት የሌለው ሰው እንኳን ሊወዳቸው የሚችል ስብዕና ያላቸው ጥሩ አባት ነበሩ። እና ብዙዎች ሀዘናቸውን እየገለጹ ነው። ፓትርያርኩ መግለጫ አውጥቷሉ። ጠቅላይ ሚኒስትሩም፣ ሁሉም ሀዘናቸውን እየገለጹ ነው። ማን ምን አለ የሚለውን አብረን እስከ መጨረሻው አብረን የቀብር ስነስርዓታቸው መቼ እንደሆነ የት እንደሚፈጸም መረጃዎች ወጥቷሉ። አብረን እሱን በቪዲዮቹ ምን ይሆናል አንድ ነገር ግራ ገብቱኛል ገብቶኛል ምንድን ነው ሙስሊሙ ነው ሀጂ ሙፍቲ ዑመርን የተቃወሙ ማለት በሞታቸው ኢቨን እስከ መሳለቅ የደረሱ ሰዎች ይቻሉ እና ደንግጭ ያሉ ፌስቡክ ላይ የሚጽፉ አሉ እና እንደ አይነት ቪዲዮችም አሉ የወጡ እሱንም አብረን ምን ይሆናል እስከ መጨረሻው አብራችን ቆዩ እጅግ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት አጂ ሙፍቲ ዑመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት አጂ ሙፍቲ ኢድሪስ በዛሬው እለት እንግዲህ ህይወታቸው አልፏል። በጠና ታሞም በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታውቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። ያው እንደሰማችሁት ነው። ህመም ላይ ነበሩ ሰሞኑ። ነው ብዙዎቻችሁ ይህን ሰምታችኋል ብዬ አስባለሁ። ጸሎት አድርጉላቸው ምናን እያሉ ዜና ሲወጣ ነበር። እና ያው ከዛች ቀን ማለፍ አልቻሉም። ነፍስ ይማር ብለናል እና መቼ ነው ቀብራቸው የሚለውን መረጃዎች እና የተለያዩ ሰዎች ያዘናቸው የገለጹበትን ቪዲዮን ምን ይሆናል ኢና ሊላሂ ወኢና ኢለይሂ እጅ የማይታመን ዜና ተሰምቷል። حول ولا قوة الا بالله ሀገራችንን ባዶ አድርገው የቲማ አድርገው አትምፍቲ ወደ አኼራ ተሻገረ። የቀብር ስነ ስርዓቱ መቼና የት እንደሚፈጸም ታውቋል። በመጀመሪያ ደረጃ መረጃው ሁሉም ሰው ጋር ድረስ በደንብ ሼር ኮፒሊንክ አድርጉት። ነገ ሰኞ ከቀኑ ስድስት ሰዓት ላይ በታላቁ ኑር ወይም በኒ መስጅድ ፒያሳ በሚገኘው መስጅድ ማለት ነው ሶላተል ጂናዛ ስነ ስርዓት ይከወናለ። ከዚያም ከቀኑ ስምንት ሰዓት ላይ በሚሊኒየም አዳራሽ ሽኝት ይደረጋለ። ከቀኑ አስር ሰዓት ላይ ደግሞ የቀብር ስነ ስርዓታቸው ይፈጸማለ ማለት ነው። ክፍለ ሀገር ያለ መገኘት የማንችል ሁሉ ደግሞ በየቦታው በየመስጅዶቹ ሶላተል ይብ እንዲሰገድ ፋቲሃ እንዲቀራ እናድርግ። መረጃውን ለሁሉም በደንብ ሼር አድርጉት።

ከሞተ ሰው ቤቱን ማድረስ ስለሆነ ነገ እንዳላህ ፈቃድ አስር ሰዓት ላይ የቀብር ስነስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ ይጠይቃለን። በኑር መስጊድ የሚሰገድ ይሆናል። ከዛ ውጪ የመካበር ስፍራቸውን በተመለከተ ቀደም ሲል በኑዛዚያቸው መሰረት ወይም ወስያ ያላቸው ሲሆን በወስያቸው መሰረት በራሳቸው ሐሪማ በመስጊዳቸው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 ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል ሰባት አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን፣ ሁላችሁም ከጎናችሁን እንድቀሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው ነው፣ መስራን አትንስተው፣ ለእኛም ሰው ስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም፣ ብዙ ዓላማ ነበራቸው ለኛ ልጆቻችን የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑን እንደሰማችሁት ነው። ያስተምሩበት በነበረ መስጊዳቸው እና ደግሞ በግል መቃብር ስፍራቸው እና በግቢያቸው አጠገባለ እዛ የሚቀበሩ ይሆናል ከቀኑ አስር ሰዓት ላይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ብፁዕ አቡነ ማቲያስም ኢትዮጵያ በጣት የሚቆጠሩ አረጋዊያንን አፈማር የሆኑ የሀገር መካሪዎችን፣ ሀገር ወዳድ እንዲሁም ደግሞ በሰው ዘንድ የመወደድ ጸጋ የተሰጣቸው በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። በተጨማሪም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኢትዮጵያ ፕሬዚዳንት አቶ ታዬ፣ እንዲሁም በተጨማሪ ደግሞ የኢትዮጵያ ሃይማኖት ማህበርና ትልልቅ ተቋማት እንዲሁም ደግሞ ትልልቅ የመንግስት ባለስልጣናት በተቀዳይ ሙፍቲ ሀጂ ኡመር እንድሪስ ስልፈት የተሰማቸውን ሀዘን ገልጿ ማለት ነው። እንዲሁም ስድስት ሰዓት ላይ ዛሬ ፒያሳ በሚገኘው በኑር ወይም ደግሞ በበኒ መስጊድ የሶላተል ጀናዛ ይሰገዳል። እንዲሁም በጨማሪ ስምንት ሰዓት ላይ በሚሊኒየም አዳራሽ ትልቅ የመንግስት ኃላፊዎች እንዲሁም ደግሞ የተለያዩ ግለሰቦች በተገኙበት የአስክሬን ሽኝት ይደረግላቸዋል። ከዛም ከቀኑ አስር ሰዓት ላይ ስርዓተ ቀብራቸው ይፈጸማል ተብሏል። ማለት ነው። በድጋሚ በተቀዳሚ ሙፍቲ ሀጂ ኡመር እንዲሪስ የተሰማኝና ገዛ መግለጽ ፈልጋለሁ። በአዲስ መረጃ መልሳለሁ። መልካም ቀን። እና ደግሞ ምን ሄደው ከዚህ በፊት የተናገሯቸው ነገሮች ነበሩ በሀገራችን ኢትዮጵያ እንደገና ደግሞ ስለተለያዩ እምነቶች በጣም ብዙ ጥሩ ነገሮች ተናግሯሉ። ብዙ ያሳለፏቸው ነገሮች ታሪኮችም አሏቸው። እናሱ ምን ምን እንደነበሩ በተወሰነ መልኩ አብረን ምን ይሆናል ለሌላው እምነት ያላቸው ክብር፣ ለሌላው እምነት ያላቸው ፍቅር፣ ለሀገራቸው ያላቸውን ፍቅር ሌላው ህዝብ እንዲወዳቸው ያደረገ ነገር ነው። እናሱ እሱን ቪዲዮዎች አብረን አይተን እንመለስ። የሰው ልጅ እኮ አላህ አክብሮ የፈጠረው ነው፣ ክርስቲያንም

እንደዚህ ያለ ሰው ሰው አይደለም፣ አውሬ ነው። አውሬ እንኳ አንበሳ አንበሳን አይበላም። ቀበሮ ቀበሮን አይበላም፣ ነብር ነብርን አይበላም። ሌላውን ጎሳ ይበላል እንጂ ስበሳችንም የምንሰራውን እናውቃለን። እያንዳንዱ ሰው ጠፍቶ ራሱ ብቻ ቢከብር

ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነውን ይዘንዳ እንዲህ ያለ ነውና እንዲህ ያለ ላደርግለት ለብቻ ክብሮት ልሰጠው የሚል ሀሳብ የለኝ። ምን ዘን እንዲህ ያለለኝ እንዲህ ያለለኝ። ስለዚህ ለሁሉም ምን ያለሳለሁ፣ አዝናለሁ። ምን ያልባቸው ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ ዋልኩለት የለኝ። ሁለተኛ ደግሞ የምናገርም ደግሞ ይሄ ነገር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 የዛሬ አስር አመት ገደማ ነው ጎጃም እጄ ነብር ሉማህም የምትባል ከተማ ዛንዲ መስጊድ ተሰርቶ ነበረ። ለምርቃት እጄ፣ አሁንም በርካታ ክርስቲያን ጠንከር ያለ የሚገኝበት በሀገራችን በኢትዮጵያ ውስጥ ጎጃም ነው። እዛ ሄድን ለምርቃት ሲቀርብ፣ ምንድን ነው ያቀረቡት መሰላቸው ገሌ ክርስቲያን ይህን ያህል ሺ አገዟል ለመስጊዱ ለመስጊዱ ገሌ ክርስቲያን ይህን ያህል እረድቷል እገሌ ክርስቲያን ይህን ያህል ሺ ረድቷል፣ ሲሉ ማርያም ቤተ ክርስቲያን ሦስት ሺ ብር ረድታለች ብሎ ነው ያቀረቡልን። እንዲህ ያለ አገራችን መልካም ጠባይ ያለ መልካም ተግባር ያለው የሚከባበር፣ የሚዋደድ፣ የሚረዳዳ የሚተጋገዝ ህዝብ ነው። ህዝብ ማን ነው? ሽግግር መርዝ የረጨበት ማን ነው? የፖለቲካ ሰዎች ናቸው። የአስተዛርስተር ሰዎች ተለውጡ። ወዲህ መርዝ ነው ነሰነሱበት እንጂ የአገራችን ህዝብ በ በጣም ንጹህ ህዝብ ነው። እንዳያችሁት ነው። በጣም በቃ ማለት እኚን አባት ላንወዳቸው የምንችልበት ምንም ምክንያት አለ ብዬ አላስብም። ነፍሳቸውን ይማር። አሁን ደግሞ የምንሄደው በጣም ያስደነገጠኝ እና ያስገረመኝ ጉዳይ፣ ቀድሜ ነገርኳችሁ፣ ሀጂ ሙፍቲ ሞት ላይ አንዳንድ ራሳቸው እስልምና እምነት ተከታይ ሆኖ ሊሳለቁ የሞከሩ ማለት ሊያጣጥሉ የሞከሩ አሉ። አንብቤ ያለ ብዙ ኮመንቶች ምናምን፣ ቪዲዮዎችም የሰሩ አሉ። እና እኔ አሁን በበኩሌ ልክ ነው ብዬ አላስብም። እነሱን እነማናቸው፣ ማንስ መልስ ሰጠ የሚለውን አብረን ምን ይሆናል። አይ፣ አንድ ሴት ለሀጂ ሙፍቲ ኡመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሀጂ ሙፍቲ ኡመር ሲሞቱ መስገዷን ታቆማለች። በተለይ ኢኸዋኖች፣ ይሄ ሙፍቲ እንትና ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደው ቢሞት ለአላህ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ከአርሽ በል አይደለም ብሎ የተናገረውን ፈቷ ስንቱ ነው ሲያራግቡ የነበረው? ወይ ሲሞት? ሙስተሪሃን ሙስተሪሁ ወይ ሙስተሪ ምንም ምንም ማለት ነው። አዎ ጀናዘል ሲያልፍ ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው። በጥቅሉ ማነው? ሩአሳ ነው ይሄ ሙቀሊዱን ሙአዊሉን ወይንም ጃህሉን አይደለም። ሩአሳ የሚባሉት እንደነ ኡመር ኮምቦልቻይነቱን እንደነ ደቀደ ሙፍቲ የሚባሉን ለጣሃ የሚባሉት እነዚህ እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አማበይቱ ምክንያቱም ቁርአንና ሐዲትን የካለፉ <سؤال> ሰዎች ናቸው። በኋላ ናቸው፣ ጠመንጃዎች ናቸው

ተቀዳሚ ሙፍቲ እኔ አሰቡ ስክብላ አለይኩም እኔ ለሐጅ ሙራድ የለኝም፣ ነብዩ ለመት ሙራድ የለም፣ ለወልዮቼ ነው የሚል ሰው እኮ ነው። ግርዶች ጀርባ መቀመጥ፣ ሰዎች መሀል አረንጓዴ ሻል ለብሶ መቀመጥ፣ ጉልበት መሳብ፣ እጅ መገላበጥ፣ እገለ ሻህ እንትና መጡ እየተባለ ጉልበት መሳብ። ወላሂ ይሄ ወልዩነት አይደለም። ለዚህ ነው ሼኽ ሰለም ተይሚያ ወልዮች ለሁለት ይከፍላቸዋል፣ አውሊያው ሸይጣን ወአውሊያው ራህማን ብሎ ማለት ነው። እንዲህ አይነቱ አውሊያው ሸይጣን ነው።

ከናቦይ ስብሐት ጋር አብሮን የሚሰራን አካል ታመመብና፣ አረ እንዳ ወላሂ እፈሩ፣ ሐቂቀተን እፈሩ፣ ልታፈሩ ገበው ተለ ኢኽዋኖች እ ሙፍቲን ታን ታመመብና እያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነ ሰንዱን ቢሞት ለአላህ ስለዚህ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው ይጠብ የሚጠማ ስንት? አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው?

ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው። قال الله قال رسول الله አይደለም። እንደዚህ እያሉ الله سبحانه وتعالى በተለያየ ሰባት ሱራዎች ማነው? ነሶት ሙጃደላ እና አራፍ እና አልሐዲድ እና ሙጃደላ፣ ሰባት ቦታ አርራህማኑ አልሽ የተናገረ ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጠሩ ሰዎችን ዛሬ ታመመብን ነ ብለና እንጮኋለን። ከአዲስ አበባ ወጥቶ አያውቁም እኮ አሁን ለዚች መልስ ልንሰጥ ነው። ጊዜው ከፍቷል። ያ ጀማ፣ በጣም ጊዜያችን ከፍቷል። ስብሃናላ፣ ኮንፊደንሱን ከየት እንዳመጣቸው አትሉ። ለነገር እኮ አይገርምም፣ ስለማታውቅ እኮ ነው። ያ ሁሉ ነቢይ በህዝቦቻቸው እንደዛ አዛ ሲደረጉ ምን እንደሚሉ ታውቃላችሁ? አላሁማ አህዲ ቀውሚ ፈኢነሁም ላያዕለሙን። ጌታ ህዝቦች ጀምራቸው አያውቁም። እና እኮ ነው ይህንን ሁሉ በደል በእኔ ላይ የሚያደርሱት እያሉ አላህን የሚለምኑላቸው። እሷ ጋር እየተመላለስ እንጊዜያችንን በማይሆን ነገር አናባክንም። ብቻ ይቻችል ቪዲዮ ስለተመቸችኝ እያት ብዬ ነው። ሁላችሁ ስሙት። ረጅም ዘመን ያክል ማኔጅመንት ላይ ተቀምጠው ምን ሰሩ የሚለው አንዳንድ ሰው ከአፎ የሚወጣው መላሱ የረዘመ እንደዚህ ወቅት ብርድ ነው የጠናው እንደዚህ ያለ ወቅት ላይ ነው አላህ ያደረሰን የሰው ቀድር ማይታወቅበት ተሰማይ እሳት አለመዝነቡ በጣም ይገርማል በለምን መጣ ሳይሆን ተሰማይ እሳት አለመዝነቡ የቀጣፊ ወቅት የዋሽ ወቅት የሌባ ወቅት እንዳያችት ነው ያው፣ እንደዚህ እስከ መናገር መድረስን የለክነው ብዬ አላስብም። ያው መልሱን ለእናንተ ትሽ እዚህ ጋር እንደምትዩት፣ በተለያዩ በአዲስ አበባም በክፍለ ሀገርም በሚገኙ መስጊዶች ለአጂ ሙፍቲ ኡመር ኢድሪስ የተለያዩ ቦታ ላይ ሽኝት እየተደረገ ነው። ቀብር ስነ ስርዓታቸው ሰአቱም ደርሷል። አሁን ላይ ያለ ቪዲዮ ይሄ። አሁን በበኒ መስጊድ ሽኝት እየተደረገ ነው። እዚህ ቪዲዮ ላይ እንደምታዩት አስር ሰዓት ላይ ደግሞ በቀብር ቦታቸው ሄደው ቀብሩ የሚፈጸም ይሆናል። ስምንት ሰዓት ላይ ደግሞ በሚሊኒየም አዳራሽ ሽኝት ይደረጋል። በመላው የኢትዮጵያ ሕዝብ በተለያዩ የሃይማኖት አባቶች በተለያዩ የኢትዮጵያ ሕዝቦች እሳቸውን እንወዳለን በሚሉ የዛሬ ቪዲዮዎች እነዚህን ይመስላሉ። እዚህ ድረስ ያያችሁ ቤተሰቦች ላይክ በማድረግ ኮመንት በማድረግ ሀሳብ አስተያየታችሁን በመስጠት ቤተሰቡኑ ላዘናችሁ መጽናናት እንመኛለሁ። ሰላም ሁኑልኝ።